እና በጣም ደስ አለኝ ምን መሰለሽ ቡቡ ባይዘ የኛ የዩቱብ ፋሚሊዎቻችን ማለት ነው በጣም የሚገርሙ መሆኑን ያየሁት ከትላንት ወዲያ አስር ሺህ ፎሎወር ይቀረኝ ነበር ማለት ነው። ከዛ በቃ ቪዲዮ ፖስት አደርጋለሁ ኮፒ ሊንክ ሼር ሪፖስት ካደረጋችሁ በቃ እንደውም ነገ ነው ያልኩት። ዓርብ፣ ቅዳሜ ስምንት መቶ ሺህ እንገባለን ምናምን አልኩኝ ሪፖስት ምናምን ምናምን ኮፒ ሊንክ እያደረጉ ያው ዛሬ ገባም ማለት ነው። ስምንት መቶ ሺ እና ይችላሉ ይችላሉ። እኔ ሳልሆን እነሱ ነው። የታወቀ እኮ ነው ወላሂ። ዛሬ በጣም በቃ በጣም ስምንት መቶ ሺ በጣም ደስተኛ ነኝ ወላሂ በጣም ደህና ናቸው። ሁለት ጽጌ ሬዳዎች። ጽጌ ሬዳ ለሴት ነው። ለክ አንተ ምን እንላለ? አንተ ጽጌ ሬዳ። ቆይ ምንም በለው ጋይስ። እሷ ጽጌ ሬዳ ነች። እሱን ምንም በለው ምን ዛፍ በለው ጋይስ፣ አውጡለት የሆነ ዛፍ ነገር፣ የሆነ የዛፍ ነገር አውጡለት። ባህር ዛ እና ፊት ናቸው። ተናፍቀናል። ተናፍቃችኋል። ቆያ ከተገናኘ እኔም እኮ ወደዛ ሰፈር አልመጣም። እኛ ኮምፒተር ምናአ ኦኬ። በዛው ለበዓሉ የሄዳችሁት ስፈር አልመጣችሁ ሰርግ ምናምናም ነበረብን። ስትደነሰ ይቻለሁ ጎራእኔለውአንድ ነገር ልንገራችሁ ው አንድ ቀን በሆነ በቃ እየተለማመድን ቡሩክን አስተመደኝ ጉራጌኛ መጨፈር አልኩት፣ አልችልም አለኝ፣ ሸመጠጠኝ። ከዛ በኋላ ቪዲዮን እየጨፈረ ሳይ፣ ወይኔ ባዳ ሆን ያርጉ በቃ አላስለመድኩህም። እሺ አይ አልችልም ነው ያልከኝ፣ አልችልም ነው ያልከኝ። ለምን እንደወሻሻለን ሙቪ እያስለመደ ያልነበር እንደዚህ እንደዚህ ብለኸኝ የሆነ በዶማ የሆነ እንትን ምኮተኩት ነው የሚመስለው። እኔ ስጨፍር አልችልም፣ ኧረ አልችልም፣ እየለመድኩ ነበር። አቃ ከዛ ሰፈር ወጣው እኔ ማለት እ አንድ ከን ጓደኛዬ የምን እንዳረቁት ንገር፣ ዋና አልችልም አልኩት። እዛ ደስ አለው በቃ ል እሱም ስለማይችል አብረን እየተንቦጫረቅን እንለምዳለን ብለን ሄድን። ረዥም መንገድ ለዋና እኮ ነው። እዛ ተደረሰ ምናምን ተወለቀ ምናምን እንዳይበልገባም ዋሳዊ ለካሄዶ ልብሱን ለብሶ ተመለሱ። እኔ በቃ ጀስታ ብረን እንዝናናለን ብሎ በቃ ሞር አልተሰማ። ሁለት እሱም አይችልም እኔም አንችልም በቃ ኖርማል ነው፣ አይስቅብኝም ምናምን እንዲህ ዞሮ ሲመለስ፣ እኔ እኔ አሳ ነኝ ባይ፣ ሻርክ ነኝ ባይ፣ ሻርክ ይቀናብኛል ሰዋኝ አረ

ስ ብዙ ሰው አለ፣ ችግር የለውም። ነገር አለ ቅጣት በአምስት ሺህ ነው፣ በሶስት ሺህ እንዳለን ኦልሬዲ በታብታፕ ትገባላችሁ። በአምስት ሺህ ነው ቅጣት፣ ሶስት ሺህ እንዳለን ኦልሬዲ ገቡ ያው

አንድ ፌራሪ ማለት ነው። ዩዘር ነው ማይ ጀግና ዌልካም። የምር ስናይፕል እናደርገው ነበር። ሀያ ሁለት ሺህ ገባችሁ

ሰላሳ ሺህ ከገባህ አንድ ላይ ነው ሻሩ ሚገቡልን፣ አልፈልጉም አንድ ላይ ሻሩ። ሶስተኛ ቅረን አልክ፣ በቃ ልቅጣ። አንተና ደርጋሙ አራራ አበባ